እኔ አላቅበትም፣ እኔ አላቅበትም። ከዚህ በፊት ለማዘነ እየተኙ ነው እየተኙ ነው። እኔ ገብቼ መጫወት ብቻ እንጂ ወደ ታች አውጡ፣ ወደ ላይ አውጡ አላቅበትም። ሚያስነሰን ነው አደለ አሮ በፈጣሪ እኔ አንድ ፎቶ ላሳያት። በፈጣሪ አለም እኔ እንትን መቀየር ነው ሶልፋይ መቀየረ። አሁንም ቻና ገስት ምሰሩት ምናምን አልችሉም

በቃ እኔ ኢትዮጵያ ገባ አላወራም፣ እቴ አላወራም። ክያ ቀይረሽ ነኝ፣ ክያ ቀይረሽ ነኝ የምር

እጅ በቃ ተሰማምረሽ ፏብለሽ ነው የቶሎ፣ የምር እጅ በቃ ዝዩ። አዎ፣ ከዛ በኋላ እናንተ ደግሞ ለጉሩፖች ነገሩ። አዎ፣ እችን ሷመት ምንድን ነው? እች ጥሩ ነገር ናት መሰለህ። ያላላበሽንም ተጣጥበሽ ነው የቶሎ፣ በአንድ ፊቱ አዎ የምንድን ነው የማጥበው? እኔ ባለቤት አለኝ። እንደ ትንሽ ይሄ ነው የማጥበው። ወንጭ ምንድን ነው የማጥበው? ወይኔ ማዘር ለሙቀቱ ነው ማዘር ለሙቀቱ ነው።